ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች፣ እንዲሁም የሄሉዬ አድናቂዎች ወዳጆች ሰላማችሁና ጤናችሁ በያላችሁበት ብዝት ትርፍርፍ ይበልልኝ የኔ ምርጦች ማለት ነው። ዛሬ እንግዲህ አንድ ቪዲዮ ፖስትቼ ነበረ። እሱንም እውነት ለመናገር እግዚአብሔርን ነው ምላችሁ ሄሉዬን ቲክቶክ ላይ ከአያቷ ጋር አሳይቼ አያቴ እወድሻለሁ ብላ በመሳቅ ነበረ እንደውም እግዚአብሔርን ፖስት ያደረገችውና እኔ ደግሞ በፍጹም አያቷ መሞቷን አላቅም አላቅም ምን ጌታ። እና ዛሬ በፖስተትኩት ቪዲዮ ያው የምታውቁ ልጆች እግዚአብሔር ያክብራችሁ፣ በጣም ነው መወዳችሁ። እህቶች ያመሰግናሉ፣ ክበሩልኝ፣ ምትክዬ። ዛሬ የለቀቅሹ ቪዲዮ አያቷ ሞተዋል፣ ልክ አይደለም ብላችሁ እኔንም ያረማችሁ ያላችሁ ያንን ቪዲዮም እንዳጠፋ ስህተት እንደሆነ ነገራችሁ ያላችሁ በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። እውነት ለመናገር እኔ በፍጹም አላወኩም። ቢያንስ እንኳን የማልቀስ እንትኑን እንኳን ብታረግ ገባኝ ነበር። ሄሉስ ለምን እንደ አዲስ ለቀቀችው ዛሬ ግን አጥፍተዋለች። እግዚአብሔር ነው የምላችሁ። እኔ ማታ ነው ዝም ብዬ ቁጭ ብዬ ቲክቶክ ላይ ስደበር ሄሉን አየዋት ማለት ነው። እና ተመልሼ ግን ዛሬ እንዴት ብዬ ገብቼ ግን ሄሉ ስፈትሽ አጥፍተዋለች ቪዲዮ ማለት ነው። ምናልባት በትዝታት ፖስተው ምንሆን አንዱን አላውቅም። እኔ ግን እንደ አዲስ መስሎኝ እኔ ፖስተትኩት። በነገራችን እሷ ፎቶ የቆየ ቢሆንም እንደ አዲስ ቪዲዮ የቆየ ቢሆንም እንደ አዲስ ቪዲዮን የለጠፈችው ወዳው ስለመሰለኝ እኔም ደግሞ ለእናንተ አመጣውላቸው ማለት ነው እና እንደዚህ ደግሞ ስህተት ስንሰራ በትክክል እንደተማረ እንደሰለጠነ ሰው አይ ምትክዬ ይሄ ቪዲዮ የሰራሽው ፎቶ የሄሎ አያት ቆይተዋል ከሞቱ ብላችሁ ደግሞ በስነስርዓት በጫ ውሃ ደንብ በጨዋ እንደበስ ደግሞ ለመከራችሁኝና ቪዲዮንም አየር ላይ ድሌት እንዳደርገው እንዳጠፋው ስለነገራችሁኝ የእውነት አመሰግናለሁ። ምክንያቱም የመቶን ሰው ይዞ መጥቶ ቪዲዮ መስራት ራሱ እዛ ሰው ላይ ለእኔ ወዲያውን የደነገጥኩት ኪታ ምስክሬ ነው ምላችሁ። ምክንያቱም እኔ አላቅም የሄሉ አያት መሞታቸውን እግዚአብሔርን አላቅም። እኔ እንዴት እንደሆን አላቅም። ወን እረስቼ ይሆን ብቻ አላቅም ለምን እንደሆን ማለት ነው። እሷስ ለምን እንዳዲስ ፖስት ያደረገችው አላቅም። ናፍቋት ሊሆን ይችላል። እኔ ግን እንደ አዲስ መስሎኝ ያው ለእናንተም ደስ ስላሉኝ የሆነ ፊደል ስታስቆጥራቸው ምናምን ደስ ስላሉኝ በቃ ያንን ደስታዬ ለእናንተም እንትን ለማለት ነበር እዥ የመጣሁት ማለት ነው እና። እህቶቼ ተመልካቾቼ ወዳችሁ እና ፈቅዳችሁ እኔ ለሰለቅ ቪዲዮ እየመጣችሁ የምታዩኝን በጣም ይቅርታ በጣም ማመሰግናለው። የእኔ ውዶች ማለት ነው። እኔ አዲስ መስሎኝ ነው የፖሰትኩት። ከጠፋውም ይቅርታ የኔ ቆንጆች ማለት ነው እና በቃ ይህን ለማለት ነው እየመጣት ማለት ነው። ትክክል ናችሁ። ልክ ያልሆነ ነገር ትክክል አይደለም ማለት ጥሩ ነው። ያየኑን ሁሉ ባላየ የምናልፍ ከሆነ ነገር እኔም እየደገምኩ ስህተት እሰራለሁ ማለት ነው። አያችሁ ዝም ብላችሁ አይ በቃ ብላችሁ የምታልፉ ከሆነ ስህተት ነው። አሁን ደግሞ እኔ የፖሰትኩትን ፎቶ እዛ ጋ ዩቱበር ናቸው እነሱ። ሰው አያቶቻቸውን ለእነሱ ጥሩ ስሜት አይሰጥም። አያችሁ ሞተዋላ እኔ ግን ያው የሞቱ ስላልመሰለኝና ና ሄሉዬ ስለ ፖስተቶቹ እንደ አዲስ ያው ድጋሚ የዘና ፈታ እንድንልበት ብዬ ነው። ቤተሰቦቼ ማለት ነው። በጣም በጣም ይቀርታሺ ውዶች፣ እየቶች በጣም አመሰግናለሁ። ክበሩልኝ ስተት ነው ይሄ ነገር የቆየ ነው ብላችሁም ስንሳሳትም እንደዚህ ቀንድ ቀንዳችንን እሺ፣ ሁሉም ብቻማ መቀበል ስንሳሳትም አይ ምትክዬ እያላችሁ ብቻ አይደለም ምትክ አጥፍተሻል፣ የዛሬው ስህተት ነው እቀበላለሁ፣ በደንብ አድርጌ ማለት ነው። ሳጠፋም እንደዛ ሁሌማ ጥሩ ጥሩ ነገር ፈልገን የምንመጣ ከሆነ ወደ ሚዲያ ያ ስህተት ነው። እናንተም ስናጠፋ አጥፍታችኋል ስትሉ፣ ትክክል ያልነውና ትክክል አይደለም ስትሉ እኔ ደስ ይለኛል። እግዚአብሔርም በጨዋ አንደበት ሲሆን ደስ ይለኛልና አመሰግናለን የውዶች። ዛሬ እንግዲህ ያው እንደተለመደው ሄሉዬንና ያብን ያው በዛ በአማረ ፊልም በሚመስለው ፍቅራቸው ይመጡልናል ብለን ተስፋ እናደርጋለን። እኛ ይዘናቸው እንመጣለን፣ ቃል እንገባላቸዋለን። ዛሬማ ግድ ነው፣ ዛሬማ ሄሉና ያብ ግድ ነው። ኧረ ግድ ነው። ዛሬማ ቪዲዮ ይልቀቁልን። እንዲ እኔ እኮ ሄሉና ያብ ማለት ነው ፍቅር ላይ ሆነው በተለይ የሚለቁት ቪዲዮ እናንተ እኔ እነሱ ብቻ ናቸው፣ እኔ ብቻ ነን ይላሉ። እግዚአብሔር ነው ላችሁ። በቃ ፊልም መስሎኝ ይንማቸው፣ ሁኔታቸው፣ ድርጊታቸው ምናምን ይገርመኝ ነበር። እና ያንንማ ዛሬ ይደገምልን እያለን እንግዲህ መጫዋችን የማይቀር ነው። እናንተም ድምፅ አሰሙ። ሌሎና ያብ ዛሬ ኑልን። ይደገምልን። በፍቅር በሰላም ኑልን። ለብቻችሁን ለምንድን ነው ፍቅራችሁን የምትኮመኩሙት? እኛስ እኛስ ማናለን እያልን ነው እንግዲህ። እንደሚመጡ ተስፋ እናደርጋለን የኔ ቅመሞች። እስከዛው ግን በያላችሁበት ሰላማችሁ ይብዛ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትህትና እንደተለመደው እጋብዛለሁ። እናንተም ሰላማችሁ ጤና